አሌይኩም ረህመቱላሂ በረካቱ ድና የተከበራችሁ የተወደዳችሁ የልሻ ቤት ሰዎች እንደምናላችሁ እንደምቆያችሁ እንደምሰነበታችሁ፣ ከእኔ ጋር አልሐምዱሊላሂ ረብልአለሚን ሁሉ መልካም ሁሉ ሰላም ነው። ለዜቱዮ ቻናል አዲስ ሆናችሁ ላይክ እና ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንደዚሁም ደግሞ ወደኋላ ያላያችሁት በጣም ብዙ ቪዲዮ አለ። የሰራሁትን ያላያችሁ ካላችሁ ወደኋላ እየተመለሳችሁ ማየት ትችላላችሁ ማለት ነው። ሉሉቶ ቻናል ለእናንተ ይጠቅማል፣ ያስተምራል የምለውን ነገር ነው። ሁልጊዜም ሼር ማድረግላችሁ እናንተም ደግሞ መልካምነት ለራስ ነው እና ለሌሎች ሼር ማድረጋችሁን እንዳትረሱ ማለት ነው። የዛሬው በተለይ ወሳኝ ነገር ነው። የዛሬው ጥያቄ ብዙዎች በውስጥ የሚጠይቁ ጥያቄ ነው። እኛ ኮንትራታችንን ጨርሰን ሰዎቹን አንፈልጋቸውም ግን እንመለስላችኋለን ብለን ወደ ሀገር ገብተን መልሰን በሌላ ሰው መምጣት እንችላለን ወይ? የሚል የብዙዎች ጥያቄ ነው። ይሄ እርግጠኛ ነኝ የብዙዎቻችሁ ጥያቄ ነው። ይህ ጥያቄ ደግሞ ልመልስላችሁ፣ በደንብ አድርጋችሁ አዳምጡ። ለሁሉም ልጆች ሼር አድርጉላቸው ማለት ነው። ሰዎቹ ጸባያቸው አልተመቻችሁም። ያልተመቻችሁን ነገር መጀመሪያ ያው የሰው ቤት የሰው ቤት ነው መጀመሪያ የምነግራችሁ ነገር የሰው ቤት የሰው ቤት ነውና እንዲያመቻቹላችሁ ይሄ ነገር አልተመቸኝም ብላችሁ በግልጽ ተናግራችሁ ያ ነገር እንዲስተካከልላችሁ በፊት ቪዲዮ ላይ ተናግሬያለሁ። ረሃብ ከሆነ እኔ እየራበኝ መስራት አልችልም። የጽዳት መሳሪያ አላሟሉላችሁ ከሆነ የጽዳት ይሄን ነገር ማቅረብ አለብሽ እኔ እንዲሰራ ከፈለግሽ ብዬ ተናግሬያለሁ። ከባላፊ ቪዲዮ ላይ ማለት ነው። እንደዚሁም ደግሞ የጭቅጭቅ የሌላ የሌላ ነገር ካለ ልሽ እስከ ስድስት ወር የደመወዝ ጭማሪ ከፈለጋችሁ ጨምሪልኝ፣ እንዲሰራልሽ ከፈለግሽ ጨምሪልኝ ብላችሁ ኮስተር ብላችሁ መናገር አለባችሁ። እዚህ ጋር ሁልጊዜም እናገራለሁ እናንተ ደመወዝ ጨምሩ ስትሏቸው ይሄን አርጌልሽ፣ እንደዚህ አርጌልሽ፣ እኔ ጥሩ ነኝ እኮ እኔ እንደዚህ እንደዚህ እንደዚህ እንደዚህ እያሉ ያዝጓችኋል ግን ኮስታራ እና ቆፍጣና ከሆናችሁ ታስጨምራላችሁ፣ ማለት ይጨምራሉ። ምክንያቱም ድጋሚ ሰራተኛ ለማምጣት ድጋሚ አስር ሺ ብር ጠፍ አድርገው ከፍለው ነው የሚያመጡት፣ አስር ሺ ሪያል ማለት ነው። እና ወደ ኢትዮጵያ እመለሳለሁ ብላችኋቸው ወደ ኢትዮጵያ ገብታችሁ በሌላ ሰው መምጣት አትችሉ። ለምን ካላችሁኝ እነሱ የእናንተን ወረቀት አሳዲሰዋል። ትኬት ቆርጠውላችሁ ነው እንድትመለሱ የላኳችሁ። ሁለት አይነት የአገባብ ቪዛ አለ። ወደ ኢትዮጵያ ስትገቡ የሚመታላችሁ ፓስፖርታችሁ ላይ የሚመታ ቪዛ አለ። እሱ ቪዛ ምንድን ነው? ሁሩጁል አውዳ እና ሁሩጁል ኒሀይ። ሁሩጁል አውዳ ማለት ሄዳችሁ ተመልሳችሁ እንድትመጡ የሚመታ ቪዛ ነው። ፓስፖርታችሁ ላይ፣ እቃማችሁ ላይ ማለት ነው። የሆነ ወረቀት ይሰጣችኋል በይቃማችሁ እና በፓስፖርታችሁ ተመቶ ማለት ነው። ያ ቪዛ ኮምፒውተር ላይ ስለሚወጣ እናንተ ሄዳችሁ ተመላሽ ናችሁ፣ ስትመለሱ የሚጠይቃችሁ የለም። ገባችሁ አይደለ? ነገር ግን ሁሩጁን አውዳ ደርሳችሁ እንድትመለሱ የሚመታ ቪዛ ነው ብያችኋለሁ። ሁሩጁን ኒሀይ ማለት ደግሞ በጭራሽ እንዳትመለሱ፣ እዝች ሀገር ላይ በጭራሽ እንዳትመለሱ የሚመታ ቪዛ ነው። ሁሩጅን ኒሃይ ከተመታባችሁ በጭራሽ ወደዚህ ሀገር መግባት አትችሉም፣ በምንም መንገድ። ምክንያቱም ኩሩጅን ኒሃይ የሚመታው ለወንጀለኛ ነው ብያችኋለሁ። አንዳንድ መዳሞች አሉ እጅግ በጣም በቃ የሆነ እኔ ጋር ካልሰራሽ እዚች ድጋሚ አሰሪም ብለው እንደዛ የሚያስመቱ መዳሞች አሉ። ግን አብዛኞቹን አብዛኞቹ ሁሩጁ አውዳ ነው የሚያስመቱት ለምን? እናንተ ወንጀለኛ አይደለሁም እኔን ካልፈለጉኝ በሌላ መጥታ ይረዘቁ ነው የሚሉት ሁሉዱን ይሀይ ግን እዚች ሀገር ላይ ድጋሚ እንዳይመጡ የሚደረግ እንትን ነው የሚደረግ በስማ አለው በስማ አድርጋችሁ ነው የሚደረግ ምንድ ነው ቪዛ ነው ስለዚህ እናንተ በነሱ በእነሱ ስም ስላላችሁ የቃማችሁ ስለታደሰ ወይም ወረቀታችሁ ማለት ነው ስለታደሰ በሌላ ሰው ድጋሚ መምጣት አትችሉ ለምን? እናንተ በእነሱ ስም ናችሁ። የላኳችሁ ኩሩጁል አውዳ ሄዳችሁ የመመለሻ ቪዛ አድርገው ነው የላኳችሁ። ወረቀታችሁን አድሰውላችኋል። ስለዚህ በእነሱ ስም ላይ እስካላችሁ ድረስ በሌላ ሰው መምጣት አትችሉ። በሌላ ሰው መምጣት አትችሉ። የምትችሉበት መንገድ ምን መሰላችሁ? እነሱን አናግራችሁ እነሱ ስማቸውን ሲያነሱላችሁ ትችላላችሁ። እነሱ ካንስሌሽን ወረቀት ሲሰጧችሁ መምጣት ትችላላችሁ። ነገር ግን ካንስሌሽን ወረቀት ካልሰጧችሁ ወይም ደግሞ ተናዝል ካላደረጉላችሁ ወደ ሌላ ሰው ወደ የምትፈልጉት ሰው ተናዝል ካላደረጉላችሁ ምን አትሉ ሌላ ሰው ጋር መቀየር አትችሉም። ይሄ ፕሮሰስ አለው። በህግ ሄዳችሁ ምናምን ምናምን ውጣ ውረዳለሁ የምትችሉበት መንገድ አለ። ግን ይሄ ውጣ ውረዳለሁ ፖሊስ ጋር ሄዳችሁ እነሱን ከሳችሁ ምናምን ካልፈለጋችሁ፣ በዚህ በዚህ መንገድ ነው። ይሄ ይሄን ውጣ ውረድ እችላለሁ ካላችሁ እናንተ ሁለ ኮንትራታችሁን ጨርሳችሁ እነሱ ጋር የመስራት ግዴታ የለባችሁ። ከሳችሁ እነሱን ቤታሏችሁ ከሳችሁ መቀየር ትችላላችሁ። ግን ያ ውጣ ውረድ አለ። ሌላው ደግሞ ምንድነው የመጣችሁበት ቢሮ ወይም ኤጀንሲ፣ እሱ ሲተባበራችሁ ነው ቤት መቀየር የምትችሉት። ያ የመጣችሁልበት ኤጀንሲ ራሱ ጠበቃ ቀጥሮ ራሱ ተከራክሮ እናንተን ቤት እንድትቀይሩ ማድረግ ይችላል። ግን የእኛ ኤምባሲዎች አይደለም ቤት እንድትቀይሩ ሊያደርጓችሁ ይቅርና፣ ችግር ላይ ነን እንደዚህ ከሆንን እንድትሏቸው ሙልጭ አድርጎ ሰድበው ነው የሚዘጉባችሁ። ነገር ግን እናንተ ከመሄዳችሁ በፊት ቤት መቀየር እፈልጋለሁ ብላችሁ አናግራችኋቸው ቤት መቀየር አችም ነው የሚሏችሁ ትችላላችሁ ግን እነሱ ብር ይፈልጋሉ። እናንተ ስትሄዱ ወደ ኢትዮጵያ መልሳችሁ፣ ወይ ወደ ሌላ ሀገር እንሰድሻለን ነይ ቶሎ ነው የሚልሽ። ለምን ከአንቺ ብር ይፈልጋሉ፣ ከሰዎቹ ብር ይፈልጋሉ። አብዛኛውን ቢሮ አብዛኛውን እህቶች የሚመጡልኝ ቢሮ ቤት መቀየራችም አለኝ አዋቺም ይልሻል። ምክንያቱም ለአንቺ ለቢሮ አንቺ እናንተ ቢዝነስ ናችሁ ለቢሮ እናንተ ቢዝነስ ናችሁ። ገባችሁ አይደለም? እዚህ ጋር ተከራክሮ እዚህ ጋር እንትን ብሎ እዚህ ጋር ልጅቷ አትፈልግን መቀየር ትችላለች። ሁለት ዓመቷን ኮንትራቷን ጨርሳለች ብሎ ማስቀየር ይችላል። ነገር ግን አንቺ ወደ ኢትዮጵያ ስትገቢ፣ ወደ ሌላ ሀገር ይልክሻል። ከአንቺ ቢዝነስ ያገኛል፣ ከሰዎቹ ደግሞ ቢዝነስ ያገኛል። ያ ጥቅም ይቀርበታል። ያን ጥቅም ስለሚፈልግ አንቺን አትችይም መቀየር አትችይም። ወደ ሀገርሽ ገብተሽ ሌላ ሀገር እንልክሻለን ነው የምትባዩ። ሌላ ሀገር እንልክሻለን ነው የምትባዩ። አዎ፣ አገር ገብቶ ጣውረዱ ምኑ ምኑ ምኑ። በጣም ችግር ላይ ከሆናችሁ በጣም ክፉዎች ከሆኑ ሰዎቻችሁ ምንም ማድረግ አይቻልም። እናንተ ውጭ ወጥታችሁ ስሩ። እርዚቃችሁን አላህ ነው ያስቀመጠው። ማንም የማንንም እርዚቅ አይበላም። ማንም ሰው የማንንም እርዚቅ አይበላም። ደግሞ ተገፍታችሁ ተገፍታችሁ ስትወጡ ህይወት ቀና ትሆንላችኋለች። እኔ ብዙ እህቶችን ስላየው ባይኔ ስላየው ነው። ብዙ እህቶች ተገፍተው ኢቨን በሶኬት እየተደበደበች እኮ ተደበደብኩ ብላ ደሟ እንደዚህ እያዘራች የላከችልኝ እህት ያለች፣ አልቅሻለሁ፣ በጣም ብዙ አልቅሻለሁ። ነገር ግን ቢሮዎቹ አንድ ነገር አንድ የፈየዱልን ነገር የለም። ያች ልጅ ግን ወጣች፣ ጠፋች። ጠፍታ ግን አልሐምዱሊላህ ስራ ገጥሟት ጥሩ ስራ ገጥሟት፣ ነገረችን፣ አወራችን፣ እየሰራች ነው በስርዓት። እናንተ ሰው አትግፉ እንጂ ተገፍታችሁ ተወጣችሁ ይገጥማችኋል። እናንተ እነሱን ገፍታችሁ ተወጣችሁ ግን መቼም እንደማይቀናችሁ እወቁ። እናንተ እነሱን አትግፉ እነሱ የነሱ ሀቅ አይኖሩባቸው፣ እነሱን አትግፏቸው። ነገር ግን እናንተ ተገፍታችሁ ተበድላችሁ ተወጣችሁ፣ ወላሂ ነው የምላችሁ፣ በየሄዳችሁበት ቀና መንገድ ነው የሚቀናችሁ በሄዳችሁበት። ምክንያቱም መንገዳችሁን ነው እነዛ ክፉ ሰዎች የሚጠርጉላችሁ መንገዳችሁን ነው የሚጠርጉላችሁ። ስለዚህ እናንተ አትበድሉ እንጂ ተበድላችሁ ተወጣችሁ፣ በጣም በጣም ጥሩ ቤት ይገጥማችኋል፣ ትሰራላችሁ። ይህን የምላችሁ በእርግጠኝነት ስለሆነ ነው ምክንያቱም ሁሉ ጊዜም ስትበደሉ አትኖሩም። አንድ ቀን ፀሐይ ይወጣል። በጣም ብዙ ልጆች አንዲት ልጅ ላይቭ ላይ ቁጭ ብለን ብዙ ልጆችን አልቅሰናል፣ ተላቅሰናል፣ እምባ ተራይተናል። ምን ስለሆነ ተቆሻሻ ምግብ አንስቼ የበላሁኝ ምግብ ከልክለዋት፣ ምግብ ትራፊያቸውን ትተበላይ ቆጣታል። ሻይ ከሻይ አቅም ሻይ አይፈቀድላትም በጣም ሲብስብኝ ራቡ ከቆሻሻ አንስቼ በላው። በካሜራ አዩኝ ተቆጡኝ አለች። ለምን በላሽ ብለው ተቆሻሻ ውስጥ አንስታ ለምን በላሽ ብለው። ሰው በዚህን ያክል ጨካኝ መሆኑ በጣም ያሳዝናል። ነገር ግን ያቺ ልጅ ወጥታ አላህ ረድቷት። ለዚያ ልጅ ወላሂ ሌሊት መስገጃ ላይ ሆኜ አልቅሻላታለሁ። የቲም ናት እናት አባት የላትም፣ አልቅሻላታለሁ። የምሬ ነው ምላችሁ። አሁን ግን ጥሩ ቤት ገጥሟት እንደ ልቧ መፈለገውን እያነሳች እየበላች በስርዓት እየኖረች እየሰራች ነው ያለችው። እና አንዳንዴ መገፋት ጥሩ ነው። መገፋታችሁን አትጥሉት። መበደላችሁን አትጥሉት። ሰው ሲበድላችሁ፣ ሰው ሲገፋችሁ መንገዳችሁን እየጠረገላችሁ ነው ሚመቻችሁን ህይወታችሁ እንዲመቻችላችሁ ያንን መንገድ እየጠረገላችሁ ነው ያለው እንጂ ለሌላ አይደለም። ሰው ክፉ ሲሆን ራሱን ነው የሚጎዳው፣ ራሱን እራሱ እኔ ክፉ ሲሆን ህሊናዬን ነው የምጎዳው፣ ተፈጣሪ ጋ ነው የምጣለው። እና ስለዚህ አብሽሩ። እነሱ አይተባበሯችሁም፣ እናንተ ለእነሱ ቢዝነስ ስለሆናችሁ ቤት ቀይሩልኝ ስትሏቸው አይቻልም ነው የምትባዩ። ኢቨን ሁለት ዓመታችሁን ባጨርሱ እንኳን ፖሊስ ጋር ተደውሎ ተበድላችሁ ከሆነ ትክክለኛ መረጃ ካለ መቀየር እኮ ትችላላችሁ። ግን እነሱ ያንን አያደርጉም አያደርጉም። ያንን ካደረጉ ቢዝነሳቸው ይቆረጣል። እነሱ የሚተባበሩት ለእነሱ ነው እንጂ ታንቺ ጎን የሚቆምልሽ የለም። ካንቺ ጎን የሚቆምልሽ የፈጠረሽ አምላክ ብቻና ብቻ ነው። እና እህቶቼ አላህ ከመበደልም ከመበደልም አላህ ይጠብቃችሁ። አላህ ይዘንልን ሁላችንም ማለት ነው። በሰው አገር ላይ የሚያለቅሱትን፣ የሚያዝኑትን፣ የተጨነቁትን ሁሉ አላህ የተጨነቁትን ሁሉ አላህ ይፈርጃቸው። ሸር አድርጉላቸው ለብዙ እህቶች ማለት ነው። እንደገና ደግሞ ውጭ ብርድ ልብሶች እኛ ጋር አሉ። ከፈለጋችሁ 00251988248890 ላይ መደወል ትችላላችሁ። የፈለጋችሁት አገር መላክ እንችላለን። ኢትዮጵያ ነው ማለት ነው፣ እዚህ አይደለም። ከዚህ እናስገባለን ኢትዮጵያ ላይ እንሸጣለን ማለት ነው። እና ወዳችኋለሁ፣ አከብራችኋለሁ፣ ኑሩልኝ፣ ክበሩልኝ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት አለም ዳርቻ ቸርሰን ብትልኝ። ብዙ እህቶች ደግሞ ተለውጣችሁ ስላየሁኝ ብዙ እህቶች ቆራጥ ሆናችሁ ስላየሁኝ በጣም ደስ ብሎኛል። ሰውን አትንኩ፣ የሰውን መብት አትንኩ። መብታችሁን ግን አታስነኩ። መብታችሁን አታስነኩ እላችኋለሁኝ። ባይ ባይ። ምግብ እየሰራው ነው። ደህና ቆዩልኝ።